እንደሚያስፈልግ አስታውቋል። ለረሃብ የተጋለጡ ሶማሊያውያን አስፈላጊውን እርዳታ በቶሎ ማቅረብ ካልተቻለ በቀጣይ ወራት በ10 ሺህ የሚቆጠሩ ተጨማሪ ሰዎች ሊሞቱ እንደሚችሉ ተሰግቷል። የእንቦጭ አረም በጣና ሐይቅ ለመጀመሪያ ጊዜ ከታየ 12 ዓመታት የሆነው ሲሆን በአንድ ቀበሌ የጀመረው አረም በአሁኑ ሰዓት የጣና ሐይቅ የሚያዋስኑትን አስር ወረዳዎች አዳርሷል። የዓለም የብዝሀ ሀብት ሆኖ በተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት ዩኔስኮ የተመዘገበው የጣና ሐይቅን ተመርኩዘው ጀልባ በመቅዘፍና የአሳ ማስገር ስራ ላይ የተሰማሩ ሰዎችን ህልውና ላይ ያሳደረው ጫና እንደቀጠለ ነው። ራሳቸውና ቤተሰቦቻቸውን የሚያስተዳድሩበት የዓሣ ማስገር ሥራ እንቦጭ አረም በሐይቁ ላይ በመስፋፋቱ ምክንያት ቀንሷል። እንቦጭ ከተከሰተ ወዲህ በከፍተኛ ሁኔታ የአሳ ምርት ቀንሷል። አሳ የለም የተባለ ቀን ከ2 ኪሎ እስከ 3 ኪሎ ቀረሶ እስከ 4 ኪሎ ነጭና ቀይ አሳ እናገኝ ነበር አሁን ግን ቀኑን ሙሉ ደክመን ምንም ማናገኝበት ቀን አለ። አካባቢያችን በአሳ ሀብት የሚታወቅ የነበረ በመሆኑ ኑሯአችን ከሐይቁ ጋር የተሳሰረ ነው። ነገር ግን አሁን በእንቦጭ ምክንያት የአሳ ምርት በከፍተኛ ሁኔታ በመቀነሱ ስጋት ውስጥ ገብተናል ሲሉ ሁኔታውን ያብራራሉ። በአንዳንድ የሐይቁ አካባቢዎች የአሳ ምርት ካለመገኘትም አልፎ በእንቦጩ መስፋፋት ምክንያት በጀልባ ለመጓዝ የማይቻልበት ደረጃ ላይ መደረሱንም የአሳ ማስገር ስራ ላይ የተሰማሩት አክለው ገልጸዋል። በቅርቡ በተደረገ ጥናት እንቦጭ ያለበት አካባቢ የአሳ ምርት እስከ 37 በመቶ መቀነሱ ተረጋግጧል። የጣና ሐይቅና አሳ ተፈጥሯዊ ሰንሰለት አላቸው። የእንቦጭ አረም ሲከሰትም ይህንን ሰንሰለት በመበጠስ በተለይም ለምግብነት ከፍተኛ ተቀባይነት ያለው የቀረሶ አሳ እንቁላል የሚጣልበት የሃይቁ ዳርቻ በመሸፈን ጉዳት እያደረሰ ይገኛል። የጣና ሐይቅና ሌሎች ውሃማ አካላት ጥበቃና ልማት ኤጀንሲ መረጃ እንደሚያሳየው ባለፈው አመት በሐይቁ የተከሰተውን እንቦጭ 95 በመቶ በሰውና በማሽን ማጽዳት ተችሎ እንደነበር ሲሆን ይሁን እንጂ አሁን ላይ የተጸዳውን ጨምሮ አረሙ እንደገና ተሰራጭቶ ከባለፈው አመት ጋር ሲነጻጸር 1526 ሄክታር ተጨማሪ በእንቦጭ አረም መወረሩን የኤጀንሲ መረጃ ያሳያል። በተባበሩት መንግስታት የምግብና ግብርና ድርጅት ፋኦ መረጃ መሰረት ኢትዮጵያ ካላት የውሃ አካላት የሚገኘው የአሳ ምርት ከፍተኛው መጠን ምርት በቀዳሚነት የሚያስገኘው ጣና፣ ዝዋይና ላንጋኖ፣ ጫሞና አባያ ሀይቁ ሲሆኑ ከነዚህም 1ሺ ቶን የማምረት አቅም በመያዝ ጣና ሀይቅ ቀዳሚውን ድርሻ ይዛል። አሁን ደግሞ በዝርዝር ወደምንመለከተ ጉዳይ እናልፋለን። የኢፌድሪ የህዝብ ተወካዮች ምክር ቤት የስድስት ወራት የስራ አፈጻጸም ሪፖርት እያቀረበ ይገኛል። ምክር ቤቱ በሚያካሂደው 11ኛ መደበኛ ስብሰባ በጠቅላይ ሚኒስትሩ የሚቀርበውን ሪፖርት ተከትሎ ከምክር ቤቱ አባላት ለሚነሱ የተለያዩ ወቅታዊና ሀገራዊ ጥያቄዎች ምላሽና ማብራሪያ ይሰጣሉ። በዛሬው የፓርላማ መደበኛ ስብሰባ በርካታ ጥያቄዎች ተነስተው የነበረ ሲሆን ከእነዚህም ውስጥ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ታይቶ የነበረው መከፋፈል፣ ጦርነቱ ያስከተለው ዳፋ፣ በግጭቱ የተፈናቀሉ ዜጎች እጣ ፈንታ፣ ከአማራ ክልል የሚመጡ መንገደኞች ላይ ወደ አዲስ አበባ እንዳይገቡ የተጣለውን እግድ እየቀጠለ ያለውን የዋጋ ግሽበትና ንረት ማንነት ላይ ያነጣጠረ ጥቃት፣ እንዲሁም የዜጎችን የመንቀሳቀስ መብት መጣስ ተነስቷል። በተጨማሪም የሱዳን ታጣቂዎች ወደ ደቡብ ምዕራብ ክልል ዘልቆ ገብተዋል መባሉ፣ የጸጥታ ኃይሎች ሰላማዊ ዜጎች ላይ የሚያደርሱትን ጥቃትና ግድያ፣ እንዲሁም በቀጥታ በጠቅላይ ሚኒስትሩ ላይ ያነጣጠረ የመፍትሄው አካል ለመሆን ስልጣኖትን አይለቅ የሚል ጥያቄዎችንም አስተናግደው ምላሽ ሰጥተዋል። ምላሽ ከተሰጣቸው መካከል ስለ ኑሮ ውድነት ኢትዮጵያ ውስጥ ያጋጠመው የዋጋ ንረት፣ ዝቅተኛ ገቢ ያላቸውን ዜጎች እየጎዳ መሆኑን በጽኑ እንገነዘባለን። ችግሩ ላለፉት ሀያ ዓመታት የማያቋርጥ የዋጋ ንረት በመፈጠሩ እንደሆነ በተጨማሪም ሸማችና አምራች መካከል ያለው ክፍተት ማስተካከል አልተቻለም። ጦርነት፣ ድርቅ፣ የአጋር አካላት እርዳታ መቀነስና ወደ ከተማ ፍልሰት መጨመር ዋና ዋና የዋጋ ንረት ምክንያቶች ናቸውም ብለዋል። ሰሞኑን በአዲስ አበባ ላይ ከፍተኛ የዋጋ ንረት ማጋጠሙን ችግሩን ለመፍታት በርካታ የግብርና ምርቶ ሰዎች እንዲገቡ እየተደረገ እንደሆነና የዋጋ ንረት የተፈጠረውም የምርት እጥረት ኖሮ አይደለም። በምርት ዙሪያ ባስጠናነው ጥናት ከአዲስ አበባ በቅርብ ርቀት እስከ አንድ ሺህ ኩንታል ምርት ቤታቸው ያስቀመጡ አርሶ አደሮች መኖራቸውን እንዲሁም ስንዴ ከታሰበው በላይ መመረቱንና በቂ ምርት መኖሩን ገልጸዋል። የኢትዮጵያ አርሶ አደር ሚዛናዊ የግብይት ስርዓት መከተል ይገባዋል። ምርትን በማከማቸት የከተማዋን ነዋሪ እንዲቸገር ማድረግ ተገቢ አይደለም ብለዋል። ስልጣን ብትለቅ የተባለው ግን ጥሩ የሚሆነው ስልጣን ብንለቅ ነበር። ምክንያቱም መንግስት ማለት አስፈጻሚ ብቻ ማለት አይደለም፤ ህግ አውጪ፣ ህግ ተርጓሚ ና ህግ አስፈጻሚ መንግስት ነው። እኛ እዚህ ያለን ሰዎች የመንግስት ባ ባለስልጣኖች ነን። ይልቁንም በጋራ ብለቅ ቢሆን ጥሩ ይሆናል ብዬ አስባለሁ በማለት ለተጠየቁት ጥያቄ ምላሽ ሰጥተዋል። መንግስት ከኦነግ ሸኔ ጋር የሚያደርገውን የሰላም ድርድር በተመለከተ ይሄ ግጭት በሰላም እንዲፈታ መንግስት ከፍተኛ ፍላጎት አለው። ከፍተኛ ፍላጎት አለው ብቻ ሳይሆንም በማዕከላዊ ኮሚቴ ተወያይቶ በፓርቲያችን ምክትል ፕሬዝዳንት ድርድሩ የሚመራ ኮሚቴ አቋቁሟል። ከቤኒሻንጉል ጉሙዝ ከጋምቤላ ና ከቅማንት ጋርም እንዲሁ የተሻለ ያለ ውጤት ተገኝቷል። የሚቀሩ ጉዳዮች ቢኖሩንም ሸኔን በሚመለከት ባለፉት ሁለት ወራት ገደማ ከአስር በላይ ሙከራዎች ተደርገዋል። ያስቸገረው ነገር አንድ የተሰባሰበው ኃይል ባለመሆኑ የምንነጋገርባቸው ኃይሎች በተለያየ ሀሳብና አቋም ይዘው ስለሚመጡ ነው። የሆነ ሆኖ በእኛ በኩል በኦሮሚያ መንግስት ያቀረበው የሰላም ጥሪ የሚባለው የኦሮሚያ መንግስት ያቀረበው ሳይሆን እንደ ፓርቲ ተወያይተን ወስነን በምክትል ፕሬዝዳንት የሚመራ ኮሚቴ አቋቁመናል። የሰላሙ ግን ጥርጣሬ መኖር የሌለበት ለአገው ሸንጎም ለቅማንትም፣ ለሕወሓትና ለኦነግ ሸኔም ለሁሉም የታጠቁ ኃይሎች የኢትዮጵያ መንግስት የሚፈልገው ጉዳዩን በንግግር በምክክርና በውይይት መፍታት ነው። መገዳደል አይጠቅምም የሚል የጸና አቋም አለን። የሚያዋጣንም መንገድ እሱ ይመስለኛል በማለት ከምክር ቤት አባላት ለቀረበላቸው ጥያቄ ምላሽ ሰጥተዋል።